ስለ መካከለኛው ምስራቅ ሳይሰሙ ማደር ዘበት ነው። በተለይም በሀገራቶቹ መካከል ስላለው ውጥረት ካስተዋላችሁ ዜናዎች ሁሉ ስለ እስራኤል፣ ኢራን፣ ሳዑዲ አረቢያና ዱባይ ይዘግባሉ። ነገር ግን መካከለኛው ምስራቅ ከእነዚህ ከምንሰማቸው ሀገራቶችና ካሉባቸው ሽኩቻ በላይ መሆኗን ያውቁ ኖሯል ማየት ይፈልጋሉ? ቀጠናው 18 ሀገራትን በውስጡ አቅፎ ይዟል። ሁሉም በየስራቸው የረጅም ዓመት ታሪክና ታይተው የማይጠገቡ ውብ መልክዓ ምድሮችን በስራቸው ሸሽገው ይዘዋል። ከነዚህ መካከል አንዷ ሊባኖስ ናት። ትንሹ ሀገር ሊባኖስም የመካከለኛው ምስራቅ እንቁ ስትሆን ልዩ ባህልና አፍ የሚያስከፍቱ መልክዓ ምድሮች አሏት። ይህ ሁሉ ታዲያ አዲስ አይደለም፣ ምክንያቱም ከዓለማችን ቀደምት ሀገራቶች መካከል ስለሆነች፣ ማስረጃ ካላችሁ መጽሐፍ ቅዱስን መመልከት ነው። በቅዱሱ መጽሐፍ የተለያዩ ክፍሎች ላይ ስሟ ተደጋግሞ ተነስቷል ምናልባትም ሁሉም ሰው በአንድነት ሊያስታውሰው የሚችለው በመዝሙረ ዳዊት ላይ ያለውን የሊባኖስ ዝግባ የምትለዋን ሀረግ ሳይሆን አይቀርም በሌላ ጎን ደግሞ ይች ትንሽዬ ሀገር ከአለም ወደር ያልተገኘላቸው ቆነጃጅ ሴቶች መኖሪያም ጭምር ናት ግን እውነት ነውን ሊባኖስ በሶሪያና በእስራኤል መካከል ሽጉጥ ብላ ያለች ትንሽዬ አገር ናት። ቀጠናው መቼስ ፖለቲካዊ ውጥረትና ውስብስብ መዘዝ እንደማያጣው ማወቅ ለብዙዎች የሚያዳገት አይደለም። በዙሪያ ያሉት ሀገራት ወርድ ሰላም እጅግ ያሳስባታል። ምክንያቱም እያንዳንዱ ኮሽታ አነሰን በዛም አንዳች ነገር አስከትሎ መምጣቱ አይቀሬ ነው። የውስጥ ችግሮቿ ሳያንሱ ከእስራኤል ጋር ያላት ፍትጊያ ደግሞ የሰላማን ሁኔታ የክር ያክል እንዲቀጥን አድርጎታል። በዛሬው ቪዲዮ ግን የፖለቲካ ገጽታ ገጽታውን ትተን ውበቷ ላይ ትኩረት እናደርጋል።

ስነ ህንፃ በተለይም ቆነጃጀቶቿ ላይ ከዋና ከተማዋ ቤይሩት እንጀምራለን። ከሀገሪቷ ከተሞች በህዝብ ብዛትም ሆነ በእውቅና የሚወዳደራት የለም። ሁለት ሚሊየን ህዝብ መኖሪያው አድርጓታል። ከተማዋ በሜዲትራኒያን ዳርቻ አካባቢ የምትገኝ ስትሆን ዘመናዊነትንና የብዙ አመት ታሪክን በጉያዋ የያዘች ናት። በተለይም አስደናቂውን የሮች ፒጅን ድንጋዮች ለማየት እግራቸውን ከተማውን እንኳን መርገጥ አይጠበቅበትም። እነዚህ ሚሊየን ዓመታት ሲቀርጿቸው የመጡት መንታ የድንጋይ ተራሮች በዙሪያቸው ሆን ተብለው የተገነቡ ሆቴሎች ውስጥ ያረፉ ጎብኚዎች እንዲያዩዋቸው በኩራት ተንሰራፍተዋል። በአንድ ወቅት በረሃማ ምድር የነበረችው ይቺ ከተማ የውድ ታሪክ ባለቤት መሆኗን የሚመሰክሩላት ብዙ ድንቅ ቦታዎች አሏት። ከተማዋ የተመሰረተችው ከክርስቶስ ልደት 1500 ዓመታት በፊት ሲሆን ከዛ በኋላ ባስቆጠረችው 3000 ዓመታት በፊት ውስጥ የግሪክ የሮማና የኦቶማን ግዛቶች ሲቀባበላት ከርማለች። ለዚህ አንድ ማስረጃ የሚሆነው የካርዶ ማክሲመስ ፍርስራሾች ናቸው። ካርዶ ማክሲመስ በሮማ ግዛት የነበረው የወቅቱ ዋና መንገድ ሲሆን አሁንም ቢሆን ሁሉም እንዳያቸው በማስረጃነት የተቀመጡ ናቸው። ሃይማኖታዊ ስነ ህንፃውንም አለማድነቅ የማይቻል ነው። ምክንያቱም ቤሩት የብዙ መስጊዶችና አብያተ ክርስቲያናት መገኛ ስለሆነች ይህም ሁለቱ ሃይማኖቶች በአንድነት ይኖሩባት እንደነበረ ድንቅ ማሳያ ነው። ዛሬ የሊባኖሷን ዋና ከተማ የብዙ ሃይማኖቶች መገኛ በመሆን ከመካከለኛው ምስራቅ የሚወዳደራት የለም። በሯ ከ18 በላይ ለሆኑ ሃይማኖታዊ ተቋማት ክፍት ነው። ይህም አራት እስልምና፣ 12 ክርስትናና ሌሎች ሌሎችን ጨምሮ ነው። ፀሐይ ጠልቃ ጨረቃ ስትተካ ደግሞ የከተማዋ ሌላኛ ገጽታ ይፈካል። በመካከለኛው ምስራቅ ባልተለመደ መልኩ የምሽት ህይወቷ ሞቅ ያለና ብዙ የመዝናኛ አማራጮችን ያቀፈ ነው። ቀጣይ መዳረሻችን ደግሞ ታይር ናት። በሀገሪቷ በስተደቡብ ስትገኝ ልክ እንደ ቤሩት የብዙ ሺህ ዓመታት ታሪክ ያላት በዓለማችን ካሉ ህዝብ ያለማቋረጥ ከሰፈረባቸው ጥንታዊ ከተሞች መካከል የምትመደብ ናት። ምናልባትም ስለዚህ ከተማ የሚገርም ሊሆን የሚችለው ስትመሰረት ደሴት የነበረች ስትሆን አሁን በጊዜ ሂደት ከምድር ክፍል ተጣብቃ ደሴትነቷን ደህና ሰንብት ያለች ናት። ከተማውን የቆረቆራት ፎኒሽያኖች ሲሆኑ ይህም ከክርስቶስ ልደት 3000 ዓመታት በፊት ነው። ከዛ በኋላም ብዙ አይነት ህዝቦች የተፈራረቁ ሰፍረውባታል። እርግጥም ከተማዋ ለዚህ ማስረጃ ይሆናት ዘንድ ከየዘመኑ ያስቀረቻቸው ቅሪቶች አሏት። ወደ ታየር የሚመጡ ጎብኚዎች በጥንት ጎዳናዎቿ ላይ የነበሩትን በእብነበረድ የተለበጡትን ማገሮቿን፣ በሮማ ግዛት ውስጥ የነበሩትን የጋራ መታጠቢያ ቤቶች ፍርሻሾችን እንዲሁም በእስልምና አገዛዝ በነበረበት ጊዜ የተገነባውን የመስታወት ፋብሪካ ማስተዋል እንዲችሉ በግልጽ ተቀምጠዋል።

ደግሞም ስለ ሂፖድሮም ህንፃ ሳናዋራ ጉዟችን ሊያበቃ አይገባውም። ይህ ህንፃ በሮማውያን ከሁለት ሺህ ዓመታት በፊት የተገነባ ነው። ይህ ህንፃ የሮማውያንን የስነ ህንፃ ጥበብ የሚመሰክር ብቻ ሳይሆን በወቅቱ ታዋቂ የነበረውን የፈረስ ግልቢያ ውድድርም የሚያወሳ ነው። መጽሐፍ ቅዱሳዊ ታሪክን ለሚወድ ሰው በታየር ከተማ መገኘትና በከተማ መዘዋወር ብቻ በመጽሐፍ ቅዱስ የተጠቀሱትን ታሪኮች የመኖሪያ ክል ስሜትን የሚለግስ ነው። ምክንያቱም ከዚህ ከተማ ነበረ የሰለሞንን ቤተ መቅደስ ያነጹት ሰዎች እንዲሁም ለግንባታ የተጠራ ቀሙት የዝግባ እንጨቶች የመጡት። ይህ እንጨት በነገራችን ላይ ከሀገሪቷ ታሪክ ጋር ካለው ጥብቅ ቁርኝት የተነሳ በባንዲራቸው ላይ እስከ ማስፈር ድረስ ደርሰዋል። ለዛም ነው በባንዲራቸው ላይ የምናስተውላት ትንሽዬ እጽዋት ዝግባን የምትወክል ስትሆን ዘላለማዊነትና ጥንካሬን ታመላክታለች። ከተማዋ በአዲስ ኪዳን ላይም ደጋግማ የተጠቀሰች ሲሆን ከሁሉም ጎልታ የምትታወሰው ግን ሐዋርያው ጳውሎስ ወደ ከተማዋ ተጉዞ በውስጧ ሰባት ቀን እንደቆየ የተጻፈችዋ ናት። እስኪ አሁን ደግሞ ታየርና ታሪካዊ ውበቷን ወደ ጎን እናድርግና በቦታው ያሉትን ሌሎች ውበቶችን አስተውል። ምናልባትም ይህንን ቪዲዮ የምታዩት ለዚህ ሊሆን ይችላልና ከሆነም እርግጠኛ ነኝ አይቆጫችሁም። እስካሁን በብዙ ሺህ ዓመታት የተፈራረቁባት እውነቶች እርግጥም ሊካድ የማይችል ውበት ያላቸው መልካም ምድሮችን እና ባህሎችን እንዲኖራት አድርጓታል። እሱም ብቻ አይደለም ብዙ አይነት ክልስ ህዝቦች እንዲፈጠሩ አድርጓል። የሊባኖስ እንስቶችን የዓለም ሁሉ ህዝብ በአንድነት ተስማምቶ የዓለም ቆንጆ ናቸው ብሎ በአስር ጣቱ ቢፈርም ውሸታማ አያስብልም። ብዙ ጊዜ የሚታወቁት በእንከን አልባ ቆዳቸው ሀር በመሰለው ጥቁር ጸጉራቸውና፣ ለየት ያለ ቀለም ባለው አይናቸው ቢሆንም የነሱ ውበት ከዚያም በላይ ነው። በሊባኖስ ሴቶች ዘንድ የፊታቸው ውበት ቅድሚያ የሚሰጠው ነገር ሲሆን ለቆዳቸው ለፊታቸው እንዲሁም ለጸጉራቸው ውበት ሲሉ ብዙ ጊዜ ያጠፋሉ። የሊባኖስ ሴቶች ከፊታቸው ገጽታ ቶሎ ብሎ ቀልብን የሚሰርቀው ጎላ ጎላ ብለው የሚታዩት አይኖቻቸው ናቸው። እንዲሁም አማራቸው ሳይንስ ይህንን ውበታቸውን ለማጉላት የሚጠቀሙት ሜካፕ የአይናቸውን ውበት ለመካድ የሚያስደፍር አይደለም። ነገር ግን የሊባኖስ እንስቶች ቁንጅና የመጣው ከተፈጥሮና ክልስ ከመሆናቸው እንደሆነ ብቻ ካሰባችሁ ተሳስታችኋል። የውበታቸው ጉዳይ ቀን በቀን የሚያስጨንቃቸውና በየቀኑ ትንሽ የማይባል ሰዓት ገጽታቸው ላይ የሚያጠፉ ሰዎች ናቸው። ከኖርማል የፊት ክሬም እና ሜካፕ በዘለለ የፊታቸውን ገጽታ በሰርጀሪ በማስተካከል የታወቁ ናቸው። በመካከለኛው ምስራቅ ካሉ ሀገራት መካከልም ሊባኖስ በፕላስቲክ ሰርጀሪ ግንባር ቀደም ተጠቃሽ እስከምትሆን ድረስ ከሰርጀሪዎቹም መካከል በጣም ታዋቂ የሆነው ራይኖፕላስቲ ሲሆን ይህም የአፍንጫን ገጽታ ለመቀየር የሚሰራ ነው። የሀገሪቷ ኢኮኖሚ እያሽቆለቆለ ቢሆንም የፕላስቲክ ሰርጀሪ ዘርፍ ግን እስካሁን ድረስ አልነጠፈበትም። እስካሁን ድረስ በሀገሪቷ 1.5 ሚሊዮን የፕላስቲክ ሰርጀሪዎች ተከናውነዋል። ምን ለማለት እንደፈለግኩ እንዲገባችሁ በሀገሪቷ ውስጥ ስድስት ሚሊዮን ህዝቦች ነው ያሉት። ታዲያ ይህ ቁጥር ግምት እንዳይመስላችሁ ምክንያቱም ሀገሪቷ አንድም በጣም የምትታወቅበት ዘርፍ የፕላስቲክ ሰርጀሪ በመሆኑ ነዋሪዎቹ ብቻ ሳይሆኑ ሌሎች ከዓለማችን ጥግ ያሉ ህዝቦችም በየአመቱ ይህንን ሰርጀሪ ለማከናወን ከያሉበት ወደ ሊባኖስ ይጎርፋሉ። ምናልባትም ከሌሎች የመካከለኛው ምስራቅ ሀገራት ለሚለያት ብዙ ሃይማኖቶች በአንድነት በሰላም ተስማምተው መኖራቸውም ነው። ይህም በአለባበሳቸው የሚገለጽ ነው። ይህንን ለማስረዳት በቤሩት ጎዳናዎች ላይ ለተወሰኑ ደቂቃዎች መራመድ ብቻ በቂ ነው። በጎዳናዎቹ ላይም ከምታስተውሏቸው ነገሮች መካከል አንዱ አንዳንድ ሴቶች በእስልምናው አለባበስ ሂጃብን አድርገው ሲንቀሳቀሱ፣ ሌሎች ደግሞ ልክ እንደ ምዕራባዊያ አይነት አለባበስን አድርገው በነፃነት ሲጓዙ ልታዩ ትችላላችሁ። ከአንዳንድ የመካከለኛው ምስራቅ ሀገራቶች በተለየ መልኩ ሙስሊም ሴቶች ራሱ ፍላጎታቸው ከሆነ በተለየ እንዲለብሱ ይፈቀድላቸዋል። ቅድም እንደተጠቀሰው በሀገሪቷ አራት አይነት እስልምናዎች ያሉ ሲሆን እያንዳንዳቸው የራሳቸው የሆነ ባህልና ህግጋት ያላቸው ናቸው። የሱኒና የሺአ ሴቶች ሂጃብ ለማድረግ የሚገደዱ አይደሉም። ይልቅስ የምዕራባውያንን አይነት አለባበስ ሲያደርጉ ብዙ ጊዜ ይስተዋላሉ። ይሁን እንጂ አስፈላጊ በሆነበት ጊዜ ግን ማቅረባቸውን ያደርጋሉ። የዱሩዜ ሴቶች ግን የእስልምናው ህግ ጠበቅ የሚልባቸውና ብዙ ጊዜ ነጭ ሂጃብ ከጸጉራቸው የማይጠፋና ባህላዊ አለባበስን የሚያዘወትሩ ናቸው። እንዲሁ በስሱ ለመዳሰስ ነው እንጂ ሊባኖስ በሚሊዮኖች የሚቆጠሩ ነዋሪዎች ያሉባትና ሰዎችን በአንድ አባባል ብቻ ለመፈረጅ የምታስደፍር አይደለችም። አሁን ከተገለጸውና ከተባለላቸው በተለየ መልኩ ያሉና የሚኖሩ የሊባኖስ ሴቶች እንዳሉ አጽንኦት መስጠት ተገቢ ነው። ይህንን ከንቱ ፍረጃም ለመቃወም እንቅስቃሴ ላይ ያሉ የሊባኖስ ሴቶችም አሉ። ከአረብ ሀገራቶች በተለየ መልኩ ትንሽም ቢሆን የሴቶች ነጻነት የሚታይባት ሊባኖስ ሴቶቿ ከባለጌ ጎራ ከመመደብ አልዳኑም። በጎረቤት ሀገሮች ዘንድ የሊባኖስ ሴቶችን ከጋለሞታነት መፈረጅ የተለመደ ነው። አሁን ደግሞ ስለ ሊባኖስ ጣፋጭ ምግቦች ትንሽ እንበል። እርግጥ ነው የሊባኖስ ምግቦች ከጥንት የመጡ ሲሆን ከሮማ ከባቢሎን፣ እንዲሁም ከግብጽ ግዛቶች ሲወርዱ ሲዋረዱ የመጡ ናቸው። አንዳንዶቹን ምግቦች እንደውም ሊባኖስ ሄዶ የማያውቅ ሰው ራሱ ሊያውቃቸው የሚችሉ ናቸው። ከነዚህ መካከል አንዱ ታቡሌህ ነው። ይህ ጣፋጭ ምግብም የሚሰራው ከበቆሎ፣ ቲማቲም፣ የሾርባ ቅጠል፣ የሚንት ቅጠል ሲሆን በወራ ዘይትና በሎሚ ይቀመማል። በዚህ አካባቢ የተለመደ ምግብ ቢሆንም በዓለም ዙሪያ እጅግ እውቅናን ያተረፈ እና ተወዳጅ ምግብ ነው። ሌላኛው ደግሞ ሁሙስ ነው። ላምን ተደርጎ የተሰራው ማጣቀሻ ሲሆን የሚሰራውም ከአተር ሰሊጥ፣ ከሎሚ ጭማቂና ከነጭ ሽንኩርት ነው። በእርግጥ የሊባኖስ ምግብ ቢሆንም በአለም ዙሪያ በየሱፐር ማርኬቱ ይሸጣል። እስካሁን የጠራናቸውን ምግቦች የማታውቋቸው ከሆነ እርግጥም እንድታውቋቸው አልጠብቅም። የሀገሪቷን እጅግ እውቅ የሆነ ምግብ እናያለን። በእርግጠኝነት ግን ይህንን ምግብ ታውቁታላችሁ። የሊባኖስ መገለጫ ምግብ ሲሆን ይህ ምግብ ክባብ ነው። በጥሬውም ሆነ ተጠብሰው ተጋግረውም ቢሆን ከስንዴና ከተቀመመ ስጋ የሚሰራው ይህ ጣፋጭ ምግብ በአለም ዙሪያ እጅግ ታዋቂ ነው። ስለ ሊባኖስ ተወዳጅ ምግቦች ገና በጥቂቱ እንኳን አልጀመርንም። ነገር ግን ስለ ጣፋጮቿ ሳናነሳ መተው ግን እንደ እውነቱ ከሆነ የሚቻል አይደለም። እርግጠኛ ነኝ አፋችሁ ምራቁ ሞልቷል። የሊባኖስ ጣፋጮች አብዛኛውን ጊዜ ማር፣ ኦቾሎኒና ሌሎች አገር በቀል ግብዓቶችን የሚጠቀም ነው። ከነዚህ መካከል በዋናነት የሚጠቀሰው ባቅላባ ነው። ይህ ጣፋጭ በአረብ ሀገራቶች ዘንድ የተለመደ ሲሆን፣ ሊባኖስ ግን የራሱ አይነት ባቅላባ አላት። የሚሰራውም ከኦቾሎኒ ከፋል የሚሰራውም ከኦቾሎኒ ከፋይሎ ሊጥ እና ከሌሎች ጣፋጭ ግብዓቶች ነው። ጣፋጭ ከመሆናቸውም በላይ ለአይን ማራኪ ናቸው። እስካሁን ድረስ ሞክራችኋቸው የማታውቁ ከሆነ እውነት ላችኋለሁ፣ ተበድላችኋል። የዛሬ ጉዞአችን እዚህ ላይ ያበቃል። በሌላ ጊዜ በሌላ ጉዞ እንድንገናኝ ሰብስክራይብ ያድርጉን፣ እንዲሁም የደውል ምልክቱን ይጫኑ። በሌላ ጉዞ እስከምንገናኝ ድረስ ቸርሰን ብቱን